ኧረ ቀለበት አታሳይ። እንደዚህ አድርገሽ እግዚአብሔር ሯት በይ። ነይ ወደዚህ፣ ዋ ነይ ወደዚህ። አዎ፣ አዎ፣ እሱ እንደዚህ በይ። ትክክለኛው ቀለበት ለዛሬ ዓመት እኔ ከምንት እያደረገኝ ነው። የሆነ ነገር እነገራለሁ። አዲስ ነገር አለ በዚህ ሳምንት ጋይስ። እዚህ ደንደነሽ፣ ደህና ነኝ። አሌክሲ ደህና ነኝ። አረ ዓለም የሽራር ጉለት ጋይስ፣ ዓለም የሽራር ጉለት። አሁን ሰው መጥቶ ያለ አለ ገና፣ አለ ገና ገና፣ የዜድዬ አለ ገና። አንድ ሽማግሌ ሰው ያምጣውልኛል አገባዋለሁ ለነሱ ብዬ። አለምዬ፣ አለምዬ፣ አለምዬ ሲመጣ፣ ጋይስ እስኪ የምትወድኝ ማለት ነው። ቲክታክ ብቻ አይደለም ፎሎ ብታደርጉት እየገባችሁ ሳብስክራይብ አድርጉት። ከውስጥ ነው ያለው። ቀረብ ብለሽ ስሚ።

ከቤት መውጣት የለም። በቃ ታፍናሃል። አባቴ እንደደረ አሳየ እንደዚህ ያሉ ነው። ሰላም ይበለዋት አሳየዋት ቀለበት እንደዚህ አታድርጊው

ኦኬ ጋይስ መስቀሉን ጣለችሁ ምናምን ምናምን እያሉ ነበርና መስቀሉ ወልቃ ጣላችሁ። መስቀሉን እንትን አውጥተን አይደለም ጋይስ፣ ሁለታችንም ስለቀየር ነው መስቀሉ ይሄ የማተቡ ነው የወጣ እንጂ መስቀሉ ወርቅ አለ አልጣለችው፣ የሰማችሁ

እዚ ደህና ነኝ። አሌክስ ደህና ነኝ። አረ ዓለምዬ ሸራርጉለት ጋይስ፣ ዓለምዬ ሸራርጉለት። አሁን ሰው መጥቶ ያለ አለ። ገና አለ ገና ገና። ዜድ አለ ገና። አንድ ሽማግሌ ሰው ያምጣውልኛል። አገባው አለ ለእነሱ ብዬ። ዓለምዬ ዓለምዬ ዓለምዬ ሲመጣ ጋይስ እስኪ የምትወደኝ ማለት ነው። ቲክታክ ብቻ አይደለም ፎሎ የምታደርጉት፣ እየገባችሁ ሰብስክራይብ አድርጉት። ከውስጥ ነው ያለው። ኦኬ

ኬቢ ዓለምዬ ሸራር ጉለት ለምንድን ነው ትጸጥ ያላችሁ? ግን እስኪ አንቺው በእናትሽ አንቺ ስትሉ ደስ አይለኝም። አቡሽ ወይዬ፣ ሰጉዬ ወይዬ፣ ካፒታል ጽምዶ ከመች ትከይደላ? ብዙዬ ጽምዶ ትከይደላ? በዐል ደም ጽምዶ ትከይደላ? ከቤት መውጣት የለም። በቃ ታፍናል አባት እንደደረው

መስቀሉን ጣለችው፣ ምናምን ምናምን እያሉ ነበር እና መስቀሉ መስቀል እንትን አውጥተን አይደለም። ጋይስ፣ ሁለታችንም ስለቀየር ነው። ሰምታችኋል። መስቀሉ ይሄ የማተቡ ነው የወጣ እንጂ መስቀሉ ወርቅ አለ። አልጣለችውም። መስቀሏን ጣለች፣ ያ የቤቱ የሰማቸው ነበርና።